ከወሽታ ሲነሳ አንጭቆ ቀለበት አስራሽ ዝም ብለንሻል፣ የሚል ጥያቄ ነበር፣ ወቀሳ ነበር። እና እንግዲህ ፋሲል እውነቱን ሊናገር ባለቀለበቱ ቀለበቱ መጥቷል። ወይኔ በላ ናቸው እንግዲህ፣ በአዲስ ነገር ተከስተናል ወደ ኋላ ተመልሰን ማለት ነው። እንግዲህ ከጠፋንበት ከአንድ ወር በኋላ ፋሲል መቷል ማለት ነው። ባለ ቀለበቱ የሀይሚየን ስም ሊያጸዳ አበጥሮ ሊናገር መቷል። ፋሲል ቃል በገባው መሰረት እንግዲህ የሀይሚየን ስም እንድታጸዳ እንፈልጋለን። ከመጣ ሀይቀር በአዲስ ስራ መጥቻ ያለው ነገሩን ጽዴት ለማድረግ ብለዋል። እንግዲህ የጨረቃ ፋሚሊዎች እንግዲህ ነገሩ ይቀጥላል ማለት ነው። ስለዚህ ታገሱ። ውሃም ወተት ቀረብ እያረጋችሁ ማለት ነው። እና በቃ ምንም ማድረግ አይቻልም። ነገሩ ሊቀጥል ነው መሰለኝ። ጨረቃዎች፣ በቃ በዚሁ ሊሸጋገሩ ነው ማለት ነው። እንግዲህ ሀይሚና ቦራ ትክክለኛና እውነተኛ ፍቅር ነው ያላቸውና በቃ መንገዳቸውን እያጸዱ መሄድ አለበት። ይሄ ነገር ደግሞ የብዙዎቹ ጥያቄ ነው። መጽዳት አለበት የምር ማለት ነው። ጨረቃዎች፣ እንግዲህ ሀይሚዬና ቦራ ማለት ነው እንግዲህ ነገሩ አልተቋጨም ገና ይቀጥላል፣ ይመስለኛል እና እንግዲህ ከአንድ ወር በኋላ ደግሞ ተከስቷል። ፋሲል ማለት ነው። የቀረውን ነገር አጽድቶ አበጥሮ ለጨረቃ ቤተሰቦች ለማሳወቅ እንግዲህ የጠፋሁት በስራ ምክንያት ነው፣ ይቅርታ አድርጉልኝ ብሏል። ለኦዲየንስም መልእክት አስተላልፏል ማለት ነው። በአሪፍ ስራ፣ በአሪፍ ሁኔታ ነገሩን ጽድት አድርጌ የጨረቃ ቤተሰቦችን የሚመጥን ስራ ይዤ ብቅ ላለው ብሏል። እንግዲህ የሀይሚዬ ባለፈው ስለ ቀለበት ማለት ነው እንግዲህ ፋሲሊን ታውቁታላችሁ፣ ባለ ቀለበቱ ማለት ነው እንግዲህ ፕራንክ እንደሆነ ብናቅም ለስራ እንደሆነ ብናቅም፣ ደግሞ አብዛኛው ሰው በተለይ ሰሞኑን ሶሲና ቡራ በሰሩት ፕራንክ አንቺ ለምንድነው ተሎ ይቅርታ ያልተቀበልሽው? አንቺ እንኳን ቀለበት አስረሻለ የሚል ምላሽ እየተመለሰ ነበረና፣ ስለዚህ ሀይሚና ቡራ ደግሞ ሪል ወደ ሪል ላይፍ በጣም እየተጓዙ ስለሆነ ጓደኛሞች፣ ፍቅረኛሞች፣ የወደፊት እንግዲህ በአንድ ጎጆ እንደሚሆኑ ተስፋ አለኝና ሰው መጽዳት ያለበት ነገር እየጸዳ ይሄዳል ማለት ነው። ስለዚህ ይቅርታ ለድምጼ። ስለዚህ ፋሲል ወንድማችን ይሄን ነገር ደግሞ ስራ ቢሆንም እንኳን ብናቀም በትክክለኛው መንገድ ማስረዳትና የሀይሚን ስም ማጽዳትና ማጽዳት አለብህ ማስረዳት አለብህ ብዬ አስባለሁ። እሱም እንግዲህ ለማስረዳት ነው የመጣ ይሄን ከማስረዳት አልፈ ግን ሌላ ኬዝ ይዘህ አላይ እናታችሁ ለሁንም የጨረቃ ቤተሰቦችን ለመበጥበት ከሆነ የመጣው እንግዲህ ሀይሚና ቡራ ከሶሲና ከዳኒ አልፈው ወደዚህ ሊሸጋገሩ መሰለኝ የምር ማለት ነው። ወይን ኔ የጨረቃ ቤተሰቦች እንግዲህ ጽናቱን ይስጣችሁ ማለት ነው። በቃ መታገስ ነው፣ ስራ ነው፣ ምንም ማድረግ አይቻልም። ቡራም እንግዲህ ጉዞ ወደ ሁለት መቶ ሃምሳ ሺህ እያለ ነው፣ ሃይሚዬ ደግሞ ሁለት መቶ ገብታለች በጣም ደስ ብሎናል። ስለዚህ በቃ ይቀጥላል ገና ማለት ነው። ማለት እኔ እንጃ የሚታረቁ አይመስለኝም አሁን በዚህ ላይ። ይሄ ነገር ደግሞ ቀለበቱ ጥያቄ ስለሆነ የብዙ ሰው ጥያቄ ስለሆነ ስለዚህ ፋሲል ደግሞ ይህን ነገር በደንብ እንዲያስረዳ እንፈልጋለን። ውሸት መሆኑን ብናቅም ግን የተወሰነ ሰው ደግሞ ማለት ነው ከቡራ ጎን ያሉ ሰዎች፣ ወይም በቃ በሱ በቡራ ጎን የሚመጡ ሰዎች አንቺ እንኳን ቀለበት አስረሽ ዝም ብለንሻል የሚል ምላሽ አለ። ብዙ ጊዜ ኮመንት ላይ ታችሁ ይህን ነገር ደግሞ በቃ መጽዳትና የጨረቃ ቤተሰቦች ትክክለኛውን ማወቅ ስላለባቸው ፋሲል ወንድማችን በትክክለኛው እንድታጸዳና የሀይሚንስም በቃ እንድታስመልስ እንፈልጋለን። አንተን እንደዚህ ያደረክና ቀለበት አስር የላታለው በይሉኝታ እንደዚህ ማድረግ የለብሽም እያልክ ብዙ ነገር ቀበጣጥረልና የምር ማለት ነው። ስለዚህ ፋሲል ይሄን በቃ ማለት አሁን በዚያ ሰዓት ለማስተማር እንኳን የመጣበት ነገር ሀይሚና ቡራ ለመለየት ጫፍ ላይ ደርሰው ነበር። እውነት ለመናገር ግን ደግሞ በቃ በአለም ስለሆነ ይሄ ነገር ሳይቋጭ እንደተዘጋ ታውቃላችሁ። ስለዚህ እንግዲህ ፋሲል ብቅ ያለበት ጉዳይ የሶሲና የዳኒ ከሀይሚና ከቡራ ያላቸው ነገር እንግዲህ ሜይቢ ጋቢልና አሁን ደግሞ ከ ከስ እንትና ጋር ይቀጥላል ከፋሲል ጋር ይቀጥላል ማለት ነው። ስለዚህ ጨረቃ ቤተሰቦች ምንም ማድረግ አይቻልም። ይሄ ነገር መጽዳት አለበት። እውነት ለመናገር ማለት ብዙ ሰው ጥያቄ እያነሳ ስለሆነ ኮሽ ሲል አንቺ እንኳ ቀለበት አስረሻል ይላሉ። የምር በጣም ነው የሚገርመኝና ስለዚህ ፋሲል ስራ እንደሆነ ተናግሯል። ግን ደግሞ በቪዲዮ ስላልተናገረ በቃ በዓል ስለነበር ተቋርጦ ስለነበር ከበዓል በኋላ ስለተባለ ደሞ ሌላ አጀንዳም ስለነበር የነሱ ሲ ፣ ስለዚህ በቃ አሁን አንድ እና አንድ የሃይሚ ስም በደንብ አጽድቶ ለጨረቃ ፋሚሎች እንዲያስረዳ እንፈልጋለን። ሃይሚም ስምሽን ማሳወጅ፣ ስምሽን ማስመለስ ግዴታ ነው። አሁን ፋሲል ከመጣ በቃ ስምሽን ማስመለስ ያንች ፈንታ ነው። በውሸት በስራ አድርግ ያለው የልሽ ያላደረግሽውን ነገር አድርግ ያለው ማለት የለብሽም። ለስምሽም ለክብርሽም ጠንቃቀነሽ ከዚህ በላይም መጠንቀቅ እንዳለብሽ ይገባኛል። ምክንያቱም ስራ እንኳን ቢሆን አሁን የሆነ ኮሽታ ሲፈጠር አንቺ እንኳን ቀለበት አስረሻል የሚሉ ብዙ አሉ እና ስለዚህ ይሄ ነገር መጽዳት አለበት ብዬ አስባለሁ። እንግዲህ ፋሲል የመጣው ይሄን ለማጽዳት ይመስለኛል። እኛም እንግዲህ ምንም ማድረግ አንችልም። የጨርቃ ቤተሰቦች ፋሚሊዎች በትግስት መጠበቅ ነው። በቃ ማለት ሁሉ ነገር መጽዳት አለበት ደግሞ ሃይሚና ብራ ማለት ነው። እልክ ነው እንጂ እንደዚህ የሚያደርጋቸው የምር መቼም አይለያዩ መቼም ማለት ነው እኔ በማስበው ልክ በቃ ባለኝ እምነት ልክ በማቃቸው ልክ ልክ ነው እንጂ፣ እንደሚያረጋቸው እንዲው ተለያዩ ብለን እንኳን አቅርበናቸው ሁለታቸውን ተለያዩ ብንላቸው አይለያዩ። የምር ማለት ነው ማለት በቃ አንዳቸው ለአንዳቸው መሰረት ናቸው። ሀይሚ ለጉራ መሰረት ናት፣ ብሩክም ለሀይሚ እንደዛው ማለት ነው። ስለዚህ እንደው ዝም ብሎ ተለያይተናል የሚሉት ቃላቶች እንደቀላል ነገር እንትን አይደለም እና እኔ ተስፋ አልቆርጥም። አሁንም ይሄ ነገር የፋሲል ነገር ጸርቶ በቃ ወደ ትክክለኛው መንገድ መጓዝ ካለባቸው ስለሚጓዙ ለዛም ይመስለኛል ብቅ ያለውና መጥቻለሁ ባሪፍ ነገር ብሏል። እንግዲህ ፋሲል ሌላ አዲስ ነገር ጨምሮ ካልመጣ፣ ስለቅለበቱ ብቻ ለመናገር ከመጣ ያን ያህል ብዙ ጊዜ የሚፈጅ አይመስለኝም። ግን አንድ ሳምንት ይቆያል እየተባለ ነው። አላውቅም የምር። ወይ ጨረቃዎች በቃ ሚሊዮን እነሱ ብቻ ያዙት እኮ ተቆጣጠሩት። የምር እኛ ተከታዮቹ ጨጓራችን ቢላጥም ምንም ማድረግ አይቻልም፣ መታገስ ነው። ስለዚህ እንጠብቅ በትግስት ማለት ነው እንግዲህ